ጤና ይስጥልኝ አድማስ ተመልካቾች፣ እንደምናረፈዳችሁ አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎችን በማስቀደም እጀምራለሁ። አብይ አህመድ ለመከላከያ ሰራዊት ጀነራሎቻቸው አዲስ ስምሪት መስጠታቸው ተነገረ። ጠቅላይ ሚኒስትሩ በአዲስ ዘመቻም የፋኖ መሪዎችን ያነጣጠረ ጥቃት እንዲደርስም አሳስበዋል። ምሬ ዳጁና ዘመነ ካሴም በጠቅላይ ሚኒስትሩ ራዳር ውስጥ ሲገቡም መከላከያ የፋኖ አመራሮችን ለመምታት አዲስ እንቅስቃሴም ጀምሯል። የፋኖ መሪዎችም የመገኛ ቦታን ለይተናል ሲሉም ብልጽግናዎች ተናግረዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል የፋኖ ኃይሎች በአማራ ክልል የሚያደርጉትን ውጊያም አጠናክረው ሲቀጥሉም በድል ተንበሽብሸዋል ተብሏል። በጎጃም 24 ሰዓት በወሰደ ውጊያም አገዛዙ ዙ 23 ሞርተር መድፍና ፔምፔ ቢጠቀምም እንደ ቅጠል መርገፉ ተነግሯል። ተገኝተዋል። በወሎ የአገዛዙ ጦርም መፈራረሱ ተነግሯል። በጥቅሉ ከአማራ ክልል የተገኙ የጦር ግንባር መረጃዎችን እናስደምጣችዋለን። በሌላ በኩል ከውጭ የእስራኤልና ኢራን ትንቅንቅ እንደቀጠለ ነው። እስራኤል ከምዕራብ ኢራን እስከ ትሄራን ድረስ ያለውን የኢራንን የአየር ክልል በበላይነት መቆጣጠሯም ተነግሯል። ዛሬ ተጨማሪ ሁለት የኢራን ጀኔራሎችም በእስራኤል ጦር መገደላቸው ተረጋግጧል። የኢራን ባለስልጣናትና ቤተሰቦቻቸው ወደ ሩሲያ መሸሻቸውም እየተነገረ ነው። እስራኤል የኢራንን አየር ማረፊያ መደብደቧ ሲነገር የራሷን የአየር ማረፊያ ደግሞ ለበረራ ዝግ አድርጋለች። ከዚህ ጦርነት ጋር በተያያዘ ሰፊ መረጃዎችን ይዘናል፣ እናስደምጣችኋለን። በሌላ በኩል ቀንደኛም የአብይ አህመድ ደጋፊ የምትባለው የተባበሩት አረብ ኤምሬት በመሀለ ከተማዋ በዱባይ እሳት ተነስቶባታል። ዝርዝር ይዘናል። ሰላም ጤና ይስጥልኝ አድማስ ተመልካቾች እንደ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 ቀደም ወዳደረግኩት ዘገባ አልፋለሁ። የኢራን ጦር ተጨማሪ ሁለት ከፍተኛ ወታደራዊ አዛዦቹን በእስራኤል ጥቃት መገደላቸውን አስታወቀ። ሟቾቹ የጠቅላይ ኢታማዦር ሹም የስለላ ምክትል ኃላፊም ጎላ ሜርዛም ማህራቢና የአሰራር ክፍል ምክትል ኃላፊ መሃዲ ምራቢ ናቸው። ይህ በእንዲህ እንዳለ ከሌሊቱ የኢራን ጥቃት በኋላ እስራኤል በኢራን ላይ ዝናብ ይመስል የአየር የበላይነት ወስዳም የኢራንን ወታደራዊ ግዛቶች እየደበደበ ች ነው ሌሊት ወነሰባ የእስራኤል ጦር ጀቶች በኢራን ተሰማርተው ከፍተኛ ድብደባ እየፈጸሙ ሲሆን ከ40 በላይ ትላልቅ ታርጌቶችን የመቱ ሲሆን ከ400 በላይ የተመረጡ ስትራቴጂካዊ ቁሶችንም አውድመዋል። የኢራን የመንግስት አካላትና ባለስልጣናት ራሳቸውን ጨምሮ ቤተሰቦቻቸውን ወደ ሩሲያም እየላኩ መሆኑም ተገልጿል። መሃርባት ተብሎ የሚጠራው የኢራን ኤርፖርትስን በእስራኤል ጥቃት ደርሶበታል። የሚገርመው እስራኤል እስራኤል ይህንን ኤርፖርት ስትመታ ጥቃቱን እዛው ኢራን ውስጥ ባሉ ኤጀንቶቿ በሰሩት ኦፕሬሽን ነው። አሁን እየወጡ ባሉ መረጃዎች ደግሞ እስራኤል ከምዕራብ ኢራን እስከ ትሄራን ያለውን የኢራን የአየር ክልል በበላይነት መቆጣጠሯም ተሰምተዋል። የእስራኤል አየር ኃይል በዚህ የኢራን ግዛት እንደ ልቡም እየተንቀሳቀሰ መሆኑን ነው የአይዲኤፍ ቃል አቀባይ የተናገሩት። ይህ በእንዲህ እንዳለ ደግሞ ፕሬዚዳንት ትራምፕ ኢራንን በእስራኤል ላይ የምት የወታደርሰውን ጥቃት እንድታቆም አሁኑኑ ጠይቀዋል። ትራምፕ ቴሄራን የቦምብ ጥቃቱን ለማቆም ጊዜው አረፈደባትም ሲሉም ተናግረዋል። ይህ የሚሆነው ግን የኒኩለር ፕሮግራሙ ላይ ስምምነት ላይ ከደረሰች ብቻ ነው ሲሉም ትራምፕ ተናግረዋል። እስራኤል በበኩሏ የኢራን ሚሳኤል እንዲሁም የኒኩለር ተቋማት ላይ ኢላማ ማድረጓን እንደምትቀጥልም ገልጻለች። ይህ በእንዲህ እንዳለም እስራኤል የአየር ክልሏንና ዋነኛ የአየር ማረፊያዋንም ዘግታለች። በተጨማሪም የአገሪቱ ዋነኛ አየር ማረፊያም ቤን ጉሪየን ለየትኛውም በረራ ዝግ መሆኑም ተገልጿል። የአየር ክልሉም ሆነ የአየር ማረፊያውም ከሚኒስቴሩ ትዕዛዝ እስካልወጣ ድረስ ዝግ ሆኖ ይቆያልም ተብሏል። የቤን ጉሪየን የአየር ማረፊያም ድረገጽ ዛሬ ጠዋት እየሰራም እንዳልነበረ ነው የተነገረው። ሚኒስቴሩ ትላንት በወጣው መግለጫ ለመጓዝ ያቀዱ መንገደኞች የአገሪቱን አየር ክልል እንደገና ከመከፈቱ ቢያንስ ከስድስት ሰዓት በፊት መረጃ በመገናኛ ብዙ ይደርሳቸዋል ሲልም ተናግረዋል። እስራኤል በኢራን እየፈጸመችው ያለውን ጥቃት ተከትሎም የአየር ክልሏን ዘግታ የነበረችው ዮርዳኖስ ከአንድ ቀን በኋላ መክፈቷንም አስታውቃለች። ዮርዳኖስ ከኢራን የሚመጡ ጥቃቶችን ከእስራኤል ጋር በመሆንም እየመከተች መሆኑም ተነግሯል። ጆርዳን የእስራኤል የምንጊዜ አጋር መሆኗም ይታወቃል። በጆርዳን በአገሪቷ በረራዎች ተቋርጠው የነበረ ሲሆን ዛሬ በአገሬው ሰዓት አቆጣጠር አንድ ሰዓት ተኩል የአየር ክልሏን መክፈቷንም የዮርዳኖ ሲቪል አቪዬሽን ኮሚሽን አስታውቋል። ፍጥጫው አሁንም እንደቀጠለ ነው። የኢራን ጥቃት ለማክሸፍ የሚሞክር የትኛውም ሀገር ልጥቃት ይጋለጣል ስትል ኢራንም አስጠንቅቃለች። ኢራን ለእስራኤል ድጋፍ ያደርጋሉ ያለቻቸውን ሀገራት በዛቻም አስጠንቅቃለች። ኢራን አሜሪካ፣ ፈረንሳይና እንግሊዝ እስራኤልን እየደገፉ ነው በማለትም ወንጅላለች። ቴህራን በእነዚህ ሀገራት ላይ እርምጃ ልትወስድ እንደምትችልም ገልጻለች። ኢራን በገ ጋልፍ ሀገራት የሚገኙ የጦር ሰፈሮቻቸውንና የጦር መርከቦቻቸውን አወድምባቸዋለሁ ስትልም አስጠንቅቃለች። በሌላ በኩል ደግሞ እስራኤል ጥቃቶች በዚህ ከቀጠሉ ቴህራን ትቃጠላለች፣ ትወድማለች ስትልም አስጠንቅቃለች። የእስራኤልና ኢራን የአጸፋ ጥቃት እንደቀጠለ ነው። ጉዳዩን እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። ይህ በእንዲህ እንዳለ አብይ አህመድን በመደገፍ የምትታወቀው ሀገር ዩናይትድ አረብ ኤምሬት በእሳት እየነደደ የተወደደች መሆኑ ተሰምቷል። በዱባይ የሚገኝ ከ አራት ሺህ በላይ ሰዎች የሚኖሩበት ባለ 67 ወለል ሕንጻ በእሳት እየነደደ ነው። እስካሁን የእሳቱ መንስኤ ባይታወቅም የእሳት አደጋ ቡድን እሳቱን በቁጥጥር ስር ለማስገባት መቻሎም እየተገለጸ ነው። አሁን በቀጥታ ከሀገር ቤት ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። የአፋባ በጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር ነበልባሎች አብራጃት ብርጌድ የብልጽግናን ኃይል እንደ ቅጠል አርግፈውታል ተባለም። በትላንትና ሁለት ከጠዋቱ አራት ሰዓት የጀመረም እስከ ዛሬም የቀጠለም ለ24 ሰዓት የተደረገ ውጊያም ተደርጓል። ይህ ብልጽግና ኃይል አስክሬን በአስክሬን መሆኑ ነ የተነገረው አይበገሪዎቹ ወደ ቤተ ንጉሥና ኮሜ ዘሚያመራውን የብልጽግናን ኃይል ፈርጣማ ክንዳቸውን አሳርፈውበታል ሲሎን ሲሆን የአይን ማኞች ተናግረዋል። ይህ ውጊያው ቦታ ሴጎናም ደጃጅ የሚባሉ ቦታዎች ሲሆኖም ውጊያው የወሰደው ሰዓት ከ24 ሰዓት በላይ እንደሆነም ተጠቁመዋል። በፋኖ ኃይሎች በኩል የተገኙ ድሎችም ከ25 በላይ የብልጽግና ኃይል የተደመሰሰ ሲሆን ሁለት አምፑላንስ ቁስለኛ የብልጽግና ኃይል በኮርክ በጁቤ ጤና ጣቢያዎችና ሆስፒታሎችም እንደገባ ተረጋግጧል። ይህ ብልጽግና ኃይል ዙ 23 ሞርተር መድፍና ፔምፔ የመሳሰሉ የሚያስተላልፉትን ከባድ መሳሪያዎች ወደ ቤተ ንጉሥና ኮሜም ዘሜ የተኮሰ ሲሆን የጋማ ከብቶችን እንደገደለ ነው እየተነገረው የንጹሐን ቤትንም አፈርሷል ንጹሐንንም አኩስሏል ይህ ብልጽግና ኃይል ክፉኛ በመመታቱ የተበሳጨው የአብይ ኃይል የቤት ዕቃ ዘርፏል ቤት አፈርሷል የህፃናት ልብስ ሰርቋል ዱቄት በርበሬ የሽሮና ሱቆችን ሁሉ ዘርፎ ወደ ኋላም አፈግፍጓል ሲሉ የአይንማኞች ገልጸዋል አይበገሬዎቹን ከተሉ እንደወቁት ነው የአይንም ማኞች ያስታወቁት። ይህ በእንዲህ እንዳለም የአገዛዙ ሰራዊት ያለ ውጊያ እየፈረሰ መሆኑ ተገለጸ። የአገዛዙ ሰራዊት አፋ ባሃ ቤተ አማራ ወሎ ቀጠናን እየተቀላቀለም ይገኛል። የአገዛዙ ብልጽግናም አገር አፍራሽ ቡድን ጥምር ሰራዊት ያለው ውጊያም የአፋ ባሃ ወሎ ቀጠናን እየተቀላቀለ ነው። በበርካታ የወሎ ቤተ አማራ ቀጠናም የብልጽግና አገዛዙ ጥምር ሰራዊት በተለይ መከላከያና አረማ ተና ሚሊሻ አላማ ከሌለው ቡድን እየፈረሰም ፋኖን እየተቀላቀለም ይገኛል። ይህ አማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአብይ አህመድ አገዛዝ ጋር በማወቅ የሚሆን ባለማወቅ፣ እንዲሁም በግዳጅ እየታፈኑ የአገዛዙ የጥፋት እጅ የሆኑ ኃይሎች ሁሉ ባገኙት አጋጣሚ በየቀኑ ፋኖን እየተቀላቀሉም ይገኛሉ። ስለሆነም የብልጽግናን ቡድን ተንኮታክቶ ግብአተ መሬቱ ሊፈጸም ጣረሞት ላይ ስለሚገኝ የጥፋትና አገር የማፍረስ ባለማ እጅ ሆናችሁ ኃይሎች ሁሉ ባገኛችሁት አጋጣሚ ፋኖን በመቀላቀል ከህዝባችሁ አጋራችሁ ጋር ከህዝባችሁ አገራችሁ ጎን እንድትቆሙ ጥሪያችንን እናስተላልፋለን ሲሉ የአፋባሃ በወሎ ቀጠና የፋኑ መሪዎች ገልጸዋል። በሌላ በኩል አገዛዙ የፋኖ መሪዎችን ያነጣጠር አዲስ ዘመቻ መክፈቱ ተነገረ። አገዛዙ የፋኖ መሪዎች ሲመቶ የፋኖ ጦር ይበተናል በሚል የፋኖ መሪዎችን እነዘመነካሴን ምሬ ወዳጁን ደሳሌ ሲያሳስብ ያስብሸዋልና ሀብቴን ያነጣጠረ ዘመቻ መጀመሩ ታውቋል። የፋኖ አመራሮች የሚገኙበትን ቦታ መለየቱም ተነግሯል። ከዚህ ጋር በተያያዘ ሪፖርተር አለሙ ውስሜም ዘገባ አዘጋጅቷል። አድምጠነው እንመለስ። የብልጽግናው መንግስት የጸጥታና የደህንነት ግብረ ኃይል ፋኖ ለማዳከም የፋኖ መሪዎች ላይ ያነጣጠረ ዘመቻ እያደረገ መሆኑ ተነግሯል። ከሁለት ዓመት በላይ ከፋኖ ጋር እየተዋጋ የሚገኘው የአብይ አህመዱ የብልጽግና ቡድን ያደረጋቸው ዘመቻዎች ሁሉ ውጤት አላመጣለት በማለታቸው አሁን ላይ የውጊያ ስልት መቀየሩን፣ የፋኖ መሪዎች ላይ ያነጣጠረ ዘመቻ እያካሄደ መሆኑን የውስጥ የመረጃ ምንጮች ገልጸዋል። የመረጃ ምንጫችን እንዳሉት አሁን መንግስት እየተከተለ ያለው ስልት መሪዎች ላይ ያነጣጠረ የተጠና እርምጃ መውሰድን ነው ብለዋል። ለዚህ ደግሞ እያንዳንዱ የፋኖ መሪ ማን እንደሆነና የት ቦታ እንደሚንቀሳቀስ የልየታ ስራ ተሰርቷል። ዋና ኢላማዎችም የፋኖ መሪዎች ናቸው። የተያዘው እቅድ መሪዎች ከተመቱ ተዋጊውን ሰራዊት በቀላሉ እንበትነዋለን የሚል ነው ተብሏል። እንደ መረጃ ምንጮቻችን ገለጻ ከሆነ የብልጽግናው መንግስት የጸጥታና ደህንነት ግብረ ኃይል የያዘው እቅድ የፋኖ ሎጂስቲክስ መተላለፊያ መስመሮችን መዝጋት፣ የፋይናንስ ምንጮችን ማድረግ፣ የፋኖ መሪዎች ላይ ያነጣጠረ ጥቃት መሰንዘር፣ መሪዎች ከተመቱ በኋላ ለፋኖ ተዋጊ ሰራዊት በሰላም እጃችሁን ስጡ የሚል መልእክት ማስተላለፍ፣ አልገባም የሚለውን ወይም ከበባ በመፈጸም መምታት የሚል ሲሆን በዚህ እቅድ መሠረት እንቅስቃሴ እየተደረገ መሆኑ ተነግሯል። በተለያዩ የአማራ ክልል አካባቢዎች አገዛዙ የተጠኑ ውጊያዎችን በመክፈት የፋኖ መሪዎችን ለመምታት ብዙ ጥረት ስለማድረጉ የጠቀሱት ምንጮቻችን በተያዘው እቅድ እንዳልተሳካለትም አስረድተዋል። ሰሞኑን የተሰውት እነ ፋኖ ደምስ ሲመርና ጓዶቹ የዚህ እቅድ የብልጽግናው መንግስት እቅድ አካልና ኢላማ እንደነበርም ተገልጿል። ውጊያ ሲከፈት በዋናነት የተከፈለው ዋጋ ተከፍሎ ውጊያውን የሚመሩ የፋኖ መሪዎችን ነጥላችሁ ይገምቱ የሚል ትዕዛዝ በየቀጠናው ለተሰማራው የአገዛዙ ኃይል መመሪያ መውረዱንና የውጊያ ግምገማ ሲደረግም የፋኖ አዋጊ ገድላችኋል ወይስ አልገደላችሁም የሚለው የአፈጻጸም መለኪያ መስፈርት ሆኖ መቀጠሉንም ምንጮቻችን ገልጸዋል። በመሆኑም የፋኖ መሪዎች ይህንን የአገዛዙን እቅድ መነሻ ያደረገና እቅዱን የሚያከሽፍ ብሎም በፋኖ በራሱ የውጊያ እቅድ በመምራት የአብይ አህመድን ምኞት ማምከን እንደሚገባም ምክረ ሀሳብ ተሰጥቷል። ይህ በእንዲህ እንዳለም የጅቡቲው ፕሬዝዳንት አብይ አህመድ ጦርነት እንደማያዋጫው አውቋል ሲሉ ተናገሩ። የጅቡቲው ፕሬዝዳንት ኢስማኤል ኦመር ጊልሄም ዤን አፍሪካ ከተሰኘ የፈረንሳይ መጽሔት ጋር ሰሞኑን ቃለ ምልልስ አድርገዋል። በዚህ ቃለ መጠይቃቸውም በርካታ ጉዳዮች ተነስተውላቸው ምላሽ ሰጥተዋል። ከጥያቄዎቹ መካከል ኢትዮጵያን የሚመለከቱም ይገኙበታል። መጽሔቱ ባለፈው ዓመት ጠቅላይ ሚኒስትር አብይ አህመድ የባህር ወደብ እንደሚያስፈልጋቸው ከተናገሩ በኋላ ከጎረቤትም ኢትዮጵያ ጋር ያላችሁ ግንኙነት ሻክሯል፣ ያው ውጥረት አሁን በምን ሁኔታ ላይ ይገኛል የሚል ጥያቄም አንስቶላቸዋል። ፕሬዚዳንት ግሌ ሲመልሱም በኔ እይታ አብይ ይህንን ፍላጎቱን በኃይል ለማሳካት እንደማይችል ተረድቷል ብዬ አምናለሁ። ኢትዮጵያ የጎረቤቶቿን ሕልውና ሳትጎዳ የአሰብን የጅቡቲን ወይንም የበርበራንና የሞቃድሾ ወደቦችን ማግኘት የምትችልበት መንገድ አይጠፋም ረገድ በቱርክ አማካኝነት የተደረገው ሽምግልና ጥሩ ሚና እየተጫወተ ይመስለኛል። እኛም በተመለከተ ጅቡቲም እንደ ክሪሚያ አለመሆኗን ለአዲስ አበባ በግልጽ አሳውቀናል ብለዋል። ይህን ተከትሎ መጽሔቱ እናንተ የታጁር ወደብን በጋራ ለማስተዳደር ለኢትዮጵያ ምክረ ሀሳብ አቅርባችሁ ነበር፣ ይህ ጉዳይ ከምን ደረሰ ሲልም ጠይቋል። ፕሬዚዳንቱ ሲመልሱም ኢትዮጵያውያን ሌላ ምክረ ሀሳብ አስይዘው ተወካዮቻቸውን እኛ ጋር ልከው የነበረ ቢሆንም አልተቀበ ሊቀበል ነው። ይህ ምክረ ሃሳብ በኢትዮጵያ ድንበርና በታጁራ መካከል ኮሪደር መመስረት ነበረ። እንዲሁም በዚህ ኮሪደር በኢትዮጵያ በኩል ባህር ኃይል ሰፈር የማቋቋም እቅድም የነበረበት ምክረ ሃሳብ ሲሆን እኛ ግን አልተስማማንበትም ሲሉም ፕሬዚዳንት ጊልሄም አሳውቀዋል። በዚህ ንግግራቸውም አብይ አህመድን ከፍተኛ ቅሌት ውስጥ የከተተም ተብሎላቸዋል። ይህ በእንዲህ እንዳለ ህወሀት ታደሰ ወረደን በመሻር አዲስ ወታደራዊ አመራር ሊሾም መሆኑ ተሰምቷል። ከዚህ ጋር በተያዘ ተጨማሪ አለን። ህወሀት ከሰሞኑ አዲስ ወታደራዊ አዛዥ ለመሾም ውሳኔ ማሳለፉ ተሰምቷል። በውስጣዊ ክፍፍል ውስጥ የሚገኘው ህወሀት በታደሰ ወረደ ምትክ አዲስ ወታደራዊ አዛዥ ለመሾም ውሳኔ አሳልፏል ተብሏል። ለጉዳዩ ቅርበት ያላቸው ምንጮቻችን ጀኔራል ዮሐንስ ወይም ጀኔራል ምግበን የትግራይ ወታደራዊ አዛዥ ለማድረግ ውሳኔ ላይ ተደርሷል። የህወሀት አመራሮች ይህንን ውሳኔ ያስተላለፉት በቅርቡ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት በመሆን የተሾሙት ጀነራል ታደሰ ወረደ የትግራይ ወታደራዊ ና ሲቪል ስልጣንን አንድ ላይ አጣምረው መያዝ የለባቸውም በሚል ነው ተብሏል። ጀነራል ታደሰ ወረደ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሆነው የተሾሙት ባለፈው ሚያዝያ ወር ሲሆን፣ ሹመትን ከተቀበሉበት ጊዜ አንስቶ የወታደራዊ መሪነቱን ለሌሎች የህወሓት ከፍተኛ ወታደራዊ አዛዦች እንዲያስረግቡ ከህወሓት ባለስልጣናት ከፍተኛ ውትወታ ሲደረግባቸው መቆየቱን የጠቀሰው ዘገባው ይሁን እንጂ የነ ደብረ ጽዮን ቡድን ጊዜ አስተዳደሩ በሚፈልገው ልክ አልሄደልኝም በሚል ምክንያት የጊዜ አስተዳደር ፕሬዚዳንትነትን ይበቃል ቃል የተባሉት ጀኔራል ታደሰ ወረደ በበኩላቸው ለትግራይ አዲስ ወታደራዊ አዛዥ ለመሾም የቀረበውን ውሳኔ ውድቅ ማድረጋቸው ተሰምተዋል። ይህ በእንዲህ እንዳለ የፋኖ ኃይሎች ከውጊያ ጎን ለጎን በልማቱ ላይም እየተሳተፉ ነው። ዘጠኝ ነጥብ ዘጠኝ ሚሊዮን የሚያወጣም ፕሮጀክት እየተሰራ ነው። ፋኖ ኃይሎች ገና ባንኩንም ታንኩንም ሳይዞም ለህዝብ መቆማቸውን ከመንግስት በላይ ለህዝብ እንደሚጨንቁም እያስመሰከሩ ነው። ከውጊያ ጎን ለጎን በፋኖ እየተሰራ ስለሚገኘው የልማት ፕሮጀክትም ዘገባ ተዘጋጅቷል። አድምጠነው እንመለስ። የአማራፋኖ ብሔራዊ ኃይል በጎጃም ቀጠና የአምስተኛ ክፍለ ጦር ነበልባሉ ገረመው ወንዳውክ ብርጌድ በብር ወንዝ ተፋሰስ እየተገነባ የሚገኘውን የመስኖ ቦይ ማስፋፊያ ግንባታ መጎብኘቱን አስታውቋል። የአማራፋኖ ብሔራዊ ኃይል በጎጃም ቀጠና አምስተኛ ክፍለ ጦር ነበልባሉ ገረመው ወንዳውክ ብርጌድ በገጠር ልማት ሴፍትኔት ፕሮግራም የገንዘብ ድጋፍ እየተገነባ የሚገኘውን የብር ወንዝ ተፋሰስ የመስኖ ቦይ ማስፋፊያ ግንባታ መጎብኘቱን አስታውቋል። የቦይ ማስፋፊያ ግንባታው ዘጠኝ ነጥብ ዘጠኝ ሚሊዮን ብር በጀት መመደቡን ለፕሮጀክት አስተባባሪዎች የተገኘው መረጃ ያመለክታል። በገረመው ወንዳወክ ብርጌድ የቋሪት ወረዳ ጊዜ አስተዳደር ዋና አስተዳዳሪ ፋኖ ይበሉ ጌታቸው እንዳሳወቁት በገበዘ ማርያም መርሆታ ቀበሌ የሚገኘው የቦይ ማስፋፊያ ግንባታ 800 ሜትር እርዝመት፣ 70 ሴንቲሜትር ጥልቀትና 70 ሴንቲሜትር ስፋት ይኖረዋል ተብለዋል። አስተዳዳሪው አክሎም ካሁን በፊት 15 ሄክታር ማሳ የማልማት አቅም እንደነበረው ጠቅሰው ግንባታው ሲጠናቀቅ 36 ሄክታር ማሳ የማልማት አቅም እንደሚኖረው ይፋ አድርገዋል። ፋኖ ይበሉ በማብራሪያ ያላቸው 40 እማወራዎችና 130 አባወራዎች በድምሩ 170 አርሶ አደሮች ተጠቃሚ ይሆናሉ ብለዋል። በዚህ ወቅትም ወደ መቶ ለሚጠጉ ወጣቶች ጊዜያዊ የስራ እድል መፍጠሩን አስተዳዳሪው አሳውቀዋል። ስራው እንግዲህ በአጠቃላይ እንደ ቋሪት ማለት ነው የሚገነባው በገጠር ልማት ሴፍቲኔት ፕሮግራም መሰረት የሚገነባ ሲሆን ይህ የመስኖ ቦይ ወይም የልማት ግድብ ርዝመቱ ያው ስምንት መቶ ሜትር ሲሆን ጥልቀቱ ደግሞ ሰባ ሴንቲ ሜትር፣ ስፋቱ ሰባ ሴንቲ ሜትር የሚረዝም ግድብ ማለት የመስኖ ቦይ የማስፋፋት ስራ እየተሰራ ነው ማለት ነው። በአጠቃላይ ይህ የሚያ አለማው ስፋቱ ከአሁን ቀደም አስራ አምስት ሄክታር ያለማ የነበረውን አሁን ወደ ሰላሳ ስድስት ሄክታር የማሳደግ ስራ እየተሰራ ነው ማለት ነው። ይህም በሄክታር ያው 36 አጠቃላይ ሄክታር የማሳደግ ስራ እየተሰራ ነው። በአጠቃላይ አገልግሎት የሚሰጠው የአባወራ ብዛት ወንድ 130፣ ሴት 40 በአጠቃላይ 170 አባወራዎችን ማህበረሰቡን የመስኖ ልማት ተጠቃሚ ለማድረግ ከዚህ ቀደም ዝም ብሎ በባህላዊ መንገድ ሲጠቀም የነበረውን ልማት በዘመናዊ ግድቦችን በማጠናከር እና እንደዚሁም ያላግባብ የሚፈሰውን ውሃ በመጠቀም የአካባቢውን አርሶ አደር ተጠቃሚ ለማድረግ ታስቦ የሚሰራ ተግባር ነው ማለት ነው። በርካታ ጥቅሞችን ያስገኛል። አንደኛ የአየር ንብረት ለውጥን ይከላከላል። የውሃ ስርገትን ይከላከላል። በዚሁ አጋጣሚ ደግሞ በመስኖ ልማት በአመት አንድ አመት ምርት የነበረውን የሰብል ምርት ወደ ሶስት ጊዜ እንዲያመርት ምርቱን የማሳደግ ስራ ይሰራል። በተለይ አትክልቶችን፣ የጓሮ አትክልቶችን እና ፍራፍሬዎችን በማልማት የከተማውን ሕዝብ በቀላሉ ተጠቃሚ እንዲሆን ማህበረሰብ አቀፍ ትግል እየታገልን ልማቱንም ጎን ለጎን አብረን እያለማን እየታገልን ነው። ስለዚህ ይህንን አቀናጅተን ለምሳሌ ይሄ ብቻ ሳይሆን ከአሁን ቀደምም ከጅጋ ብራዳማ የሚወስደውን የአስፋልት መንገድ ባለሙያዎችን ወይም ሰራተኞችን ድጋፍና ክትትል በማድረግ ደህንነታቸውን በመጠበቅ የሚያጋጥማቸውን ችግርም ውይይት እያደረግን እየፈታነ ልማቱ እንዲፋጠን እያደረግን እየሰራን ነው። እንዲሁም ተጨማሪ ከደጋዳሞት ወይም ደግሞ ከፈረስ ቤት አዴት የሚወስደውን ማህበረሰቡን የአካባቢው ማህበረሰብ በማወያየት የሚያጋጥማቸውን ችግር ወዲያውኑ በመፍታት የሚነሱ ካሳ የሚሰሩ መሬቶችን ሁላ ካሳ እንዲሰሩ ግምት እንዲሰሩ በማድረግ አላስፈላጊ የሆኑ አካባቢው ላይ ተነስተው የሚደፉ አፈር ወይም ደግሞ አስፈላጊ ቁሳቁስ የሚባሉትን ቦታ በማመቻቸት እንዲደፉ በማድረግ ማህበረሰቡን እያወያየን የማህበረሰቡን ልማትም ጎን ለጎን እንዲሰሩ እያደረግን እያገዝ ልማቱንም አካተን እየወሰድን ነው። እየሰራን እየታገልን ነው የምንገኝ። የአማራ ፋኖ ብሔራዊ ኃይል በጎጃም አምስተኛ ክፍለ ጦር ነበልባሉ ገረመ ወንዳው ክብርጌድ የፖለቲካ ዘርፍ ኃላፊው ፋኖስ ባለው ታደሰ በበኩላቸው ከአፈሙዝ ትግሉ ጎን ለጎን ማህበረሰቡን የሚጠቅሙ የልማት ስራዎች ላይ ክትትል እየተደረገ ነው ብሏል። እንደ ፋኖስ ባለው ገለጻ የመስኖ ቦይ ግንባታው የውሃ ስርገትን በመቀነስ ምርትና ምርታማነትን ለማሳደግ ይጠቅማልም ተብሏል። ከአሁን በፊት በመንገድ በግብርና በጤናና በትምህርት ፕሮጀክቶች ላይ ፋኖ ተባባሪ ነበር ያሉት ፋኖስ ባለው ወደፊትም በወረዳው ውስጥ ማህበረሰቡን የሚጠቅሙ ፕሮጀክቶች ላይ መስራት የሚፈልጉ ተቋማት የሰላም ስጋት ሳያሳስባቸው ገብተው መስራት እንደሚችሉም አሳውቀዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አምስተኛ ክፍለ ጦር ግርም ወንዳው ብርጌድ የፖለቲካ ዘርፍ ኃላፊ ስዋል ታደሰ፣ ትግልና ልማትን ያው ሁለት ዓመት ድፍን ሊሞላን ነው። በአንድ በኩል አፈሙዝ፣ በአንድ በኩል የልማት መሳሪያ ይዘን ይህን የመጣብንን ሰው በላ ሰራዊት እየተከላከል ልማት እያለማን ማህበረሰቡን እያስተባበርን የተለያዩ ድርጅቶች ሲገቡ እነዚያን ድርጅቶች እያስተባበርን በልኩ ከማህበረሰቡ ጋር ተጠቃሚ የሚሆኑ ተጠቃሚ እያደረግን እንደ ገርመው ወንዳወቅ ወይም እንደ ቋሪት ወረዳ በተለይ በግብርና እና በጤና ዘርፍ የተለያዩ መንግስታዊ ያልሆኑ ድርጅቶች ይመጣሉ። እነዚህ ድርጅቶች ሲመጡ ወደ ስራ መግባታቸው በፊት ከእኛ ጋር ከገርመው ወንዳወቅ ብርጌ ጋር ውል ውላቸው ምን እንደሚመስል እንገመግማለን። በገመገምንበት መሰረት ወደ ስራ እንዲገቡ እናደርጋለን። በዚህም ልክ ዛሬ እዚሁ ቁመን ያለንበት ሴፍቲኔት የሚባል ድርጅት ይህ መስኖ ቦዮችን የማስፋፋት ስራ እየሰራ ነው። ተጨማሪ በፊት ነበረ ወደ ስምንት መቶ ሜትር ርዝመት በማራዘም እየተሰራ ያለበት ሁኔታ አለ። ሌሎች ቦታዎችም ይሄ ሴፍቲኔት የሚባል ከአሁን በፊትም በሀያ ሁለት ቀበሌዎች በቀጥታ ድጋፍ ወደ አራት መቶ 56 ማህበረሰቦችን ተጠቃሚ እያደረገ አጠቃላይ ማህበራዊ ድጋፍ ወደ 12667 ማህበረሰቦችን እየጠቀመልን ያለ ፕሮጀክት ነው።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 በሌሎች መረጃዎች እስካገኛችሁ ድረስ